ከም ረህመቱላ በረካቱ ውዶችዬ አሁን እንግዲህ ዝጋ ቡና ምናምን እስቲ እና ውዶችዬ እንደምትመለከቱት እንግዲህ ቡና ገብተናል። ቁቁራጭ እንጂ ቡና ቁርሱ እየተቆረጠ ነው። አዲስ ቤታችን ነው እንግዲህ ፏፏ ብለን ደግሞ ቀጣይ እንደምትመለከቱት ዝንጥ ያለ ቤት ይመጣላቸዋል። ያው ረከቦት ምናምን እስተምንጠል ብግ ድረስ ነው ማለት ነው። እዚጋ ቡና ቁርስ አለን፣ እዚጋ ዳቦ አለን፣ እዚጋ ምናምን የሚጠጣጣጡ ጣጡም ነገሮች አሉን። በክፍል ሁለት ነው። ቅድም ቀንጨም ቀንጨም አድርጋ ሳይቻቸው ብቻ ቤታችን አድርስናል ማለት ነው። በጣም ተደስተናል። በሚለው እንግዲህ እዛ ጋር ቲቪ ገጭ እናደርጋለን። ወደፊቱ እንደምትመለከቱት፣ ቴንኪው አብራችሁ ኪው። እኩሉ ተኝቷል፣ እዚህ እኩሉ ያድላል፣ እኩሉ ሲሰግዳል። እዛም የምትሰግድ ያለ እዛ ማለት ነው። እዚህም ደግሞ ሙስራለች፣ ደግሞ የቆረጠኝ ነው። እዚህ ጋር ደግሞ ፋጡማ ትባላለች። እኔ ጋር ደግሞ ማየታችሉ ምን ያ

እወቁልን እኛ ደግሞ ካሜራ ፊት ለፊት እንድ- አላስገባሁም። ካሜራ ጀርባ ማንም ሰው ይጣላል። እንደው እንድታውቁት ያክል ነው። እዚህ ደግሞ ሰሜን ምን እያለ ኢትዮጵያ ተስተካክሎ ብር ተከፈለኝ

የሆነ ነገር መሸፈን አለባት። ስራ ካለ ስራ ስኒ ሙሉ ስኒ ያላመጣችሁ

እና ውዶች እንግዲህ ይህንን ይመስላል ክላሳችን። እንደው ክላሳችን ክላሳችን ብዬ ሞኩ ምነ ክላስ ያች አላውቅም መሰለኝ ማለት ነው። በጣም አብረኛ የተኛ ክላስ በላይ ለዛ ነው ዲያቦ እየጠረግን ነው። እዚህ ላይ ዲያቦ እየተበላን ነው፣ ምናምን ምናምን ይህንን ይመስላል። ለማንኛውም ሰብስክራይብ አድርጉ በሏቸው። ልዘጋው። እንዴት ናችሁ? ደህና ናችሁ ወይ ናችሁ? እኛ በጣም ደህናናን እኛ አለን። ዛሬ በአዲሱ ቤታችን መተናል። ተሸከር እና ነው። እና ሀሳብ አስተያየት ካላችሁ ኮሜንት ስር አስቀምጡ፣ እናነባለን

ማንደኛውም ሙዶች ይህን መሳይ ዛሬ ቪዲዮችን በሌላ ቪዲዮ በክፍል ሦስት ተገናኘን ተገናኘን አልተገናኘን። ኢትዮጵያ ለዘላለም ትኑር፣ ባይ ይጥፋ፣ ሰላም ይስፈን።